አነጋገሮች ውሷል መራብ እያለኝ ከልቧ ተመለጀች እሱ አገር ቤት እናቱ ጋስቆምጡ አላቅሱ እሰማኛለሁ። ሶስት ልጆች አራተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው ሁሉ ይዛ ነው የሄደችው። ለካሉ የሁላችሁ ጉድ ስሙ። ልጅ ተመልሳሻል ሰውነሻል። አዎ እንግዳውማ እንደዚህ ከሆንሽ ልጆቹ ተሰቃይተዋል በአንቺ፣ አባትየውም ተሰቃይቷል በአንቺ። ግን እግዚአብሔር አልገደለሽም መጣሽ። የሰው ሕይወት ያበላሽው። አዎ ያው ለእኔ ነገ ምላሴ ይታጠፋል። ልጄ እሰማኛለህ። ሰማልአሱሄድ፣ እየሰማን ነው። አክሱም ሄድ አክሱም ሄድን ልጅ ነች ልናመጣ አገሩ እናቴ፣ ይቅርታ፣ በጣም ይቅርታ። አክሱም ሄድን እግሬ ላይ ወድቃ፣ እግሬ ላይ ወድቃ፣ መቼም እናት ነኝ። ልጆች ብዛት ተጎትቷል፣ ተቸግሯል፣ እንደዛ በቅምጥል በገረድ የነበሩ እሺ ብዬሽ ሄድኩኝ። ሰው ሆነች ብዬሽ ልጄ፣ እናታቸው ናት እንግዲህ። እንዳደረገችኝ ከሆነ ሂጅም አብሬ ማምጣት አልነበረብኝ ግን አባትዮ አያት እየዋለ ወንድም እየዋለ አባትየውም አነጋገር ነው። እዚህ አይደለም ያለው፣ ጅዳ ነው አነጋገሩ። እሳቸው ወርቃቸው አይተ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከሀያ አመት በፊት የነበረ ወርቅ ነው ይሄና፣ እሱንም ልጆች ላሳደግ ሽጨበልቸዋለ ባለቤት የላሳከም ለውከሞት ለማይቀር እሷ አምስት ሳንቲም የለብኝ ስንት አመት በፊት ነው። እኔ የተናደድኩት ማህበረሰብ ገናኘኝ ያልኩት ምን ሆነ ነው። መስሊሙ እኮ አይዋሽም ያላዩ አይናገር። ያልኩት እዚህ ነው። ያው ተይዛ መምጣቷ አይቀርም እና ከመምጣቷ በፊት፣ እዚህ በህግ ፊት ከመቀበሯ በፊት እንዳደረግላት አላውቃት። እባክሽ ለካ ባህሬን ነው የምትኖረው። እሷ ባህሬን እየኖረች ነበር ማለት ነው። አቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያና ጊፍተር የሆነችው። ማስታወቂያ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም

አንድ ላይ አንድ ናቸው ስላሉ ይሄን ይጠራል ስላለ፣ አይደለም እንዴት እንጂ አንድ ናቸው። ታዲያ እዚህ ስትንጫጩ አብሮ ነበር ስንጫጫ። ወደ እኛ ስትመጡ ማዘር፣ እርስዎ አሁን እናት ነዎት። ሀቅን ይፈርድ ያሉና የልጁን ሰፋ እያጋራን አሁን ሚዲያ ላይ ማን ማንጋ፣ እዚህ ካዩት ማን ማንጋ፣ አብራ ትሰራለች እኔ እሺ አንዴ ልጨርስ እኔ መብረቁ ከዚህ በፊት ሰርቷል አሉ እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንግዲህ የማህሌት እናት ማለት ነው በጣም ያሳዝናል ወጥተው ሚዲያ ላይ ባለጌ ልጅ ያለው እንግዲህ እንደዚህ ነው ክብር አያገኝም ማለት ነው በጣም በሚያሳዝን ሁኔታ ተናግረዋል ማለት ነው። እንዲሁም እህቷ ወጥታ ተናግረዋል። ምንድን ነው ያሉት? ቤትም የላትም ምንም የላትም። ሁለት ባል ነው የነበራት። የመጀመሪያ ባሉ አንድ ልጅ ወልዳለች። ከዛ በኋላ ደግሞ አሁን ከዚህ ከሌባው ባሏ አብሯት ካለው ከሱ ደግሞ ሶስት ልጅ ወልዳለች። አራት ልጆች እንዳላት እየተናግረዋሉ። በዛውም ላይ ደግሞ ልጆቿ የሚኖሩት አክሱም ነበረ የባሏ እናት ጋዛ ነበረ የሚኖሩ። ከዛ ብዙ በደር ብዙ ብዙ ነገር ሰርታ እናቴ ሞታለች ብላ ሌባ ሀገር ቤትም እናትየሆኑ ስታሰቃይ የነበረች እንግዲህ እናት ባህሬን ወስጃት ስታሰቃይ ስታሰቃይ ጥዬላት መጣሁ አሉ። ከባህሬን እንደገና መጥተው ሀገር ቤት እየኖሩ እና በብዙ መከራ ቤተሰብ ነው ስታሰቃይ የነበረች ልጅ ናት፣ እቼ ማህሌት ተብዬዋ ማለት ነው። እናትም እየመከሩ እየተናገሩ ነው ያሉት። ብዙዎች እንደሚሉት ማለት ነው። በጣም በሚያሳዝን ሁኔታ ከባድ ነው የእውነት እናትን አምጥቶ በዚህ ልክ ማሳቀቅና ማስለቀስን ማስለቀስ እንደዚህ ህዝብ ፊት ማዋረድ ያሳዝናል። እናት እንግዲህ ያዟት፣ እሷን ሀቢባንም ሚኪንም እንዳትለቁ። ሚኪ በነገራችን ላይ በጣም ሌብነት፣ ብዙ ነገር እየወጣበት ነው ያለው ማለት ነው ሚኪ እንግዲህ ለእሳቸው ነው የመጀመሪያ ጊዜ። ሚኪ ጋ እንዴት ነው የተዋወቁት ሲባል ፍራውል ሲናገር ነበረ። ባለፈው ሰርችላችሁ ነበር ያን ቪዲዮ ፍራውል። ምንድን ነው ያለ ብር መቶ መቶ ሺ ብር ብዬ ልኬላቸው መቶ ሺ ነው እንጂ ለሁለት ሰዎች አምሳ አምሳ እንዲካፈሉ መቶ ሺ ልኮ ምርቃት መርቀውት ይሄን ቪዲዮ ነው መሀሌት እናቷ ና እኚህ እናት ና ሌላ ጎሮ ቤት ነው። ሁለቱ ነው ይመርቁታል። የፍራውሉን ስራ አይተው ሰውን ስለሚረዳ ይመርቃሉ። እነዚህ ደግሞ ብልጦች ቪዲዮ ይቀርጹ እና ያን ቪዲዮ ለማን ይልካሉ? ለሚኪ መሀሌት እህት ለመሀሌት መሀሌት ደግሞ ለሚኪ ሚኪ ደግሞ ለፍራውል ለመጠቀም ሲስተም አብረው ሰርተው ተመልከቱ፣ ጉዱ። ከዛውም ከትግራይ መጡ እናቶች ናቸው ት ብሎ እሱም ተናግረዋል። እሱ ደግሞ ደስ ስላለው ምርቃቱን አይቶ ቡና ጠጡ ብሎ አምሳ አምሳ ሺ መቶ ሺ ይልካል፣ ሁለት እናቶች። ከዛ ብሩም ላፍ ያደርጉና ሚኪ ሆዬ ሀያ ሀያ ሺ አርባ ሺ ሰጥና፣ ሌላውን ስልሳ ሺ ብር ለራሱ ላፍ ያደርጋል። መጀመሪያ ይደውልና መቶ ሺ ብር አምሳ ሺ ብር እዥላችሁ እየመጣሁ ነው። አምሳ አምሳ ሺ ብር ፍራውን ልኮላችኋል እዥላችሁ እመጣለሁ ጠብቁኝ። እነዚህ እናቶች ቁጭ ብለው እናትን ተናግረዋል። ቁጭ ብለን ስንጠብቅ ከዛ ሳያመጣ ቀረ። ከዛ ሲመጣ ሀያ ሀያ ሺ። ምን ነው አምሳ አምሳ አላለም እንዴ? ይህንንም እግዚአብሔር ይስጥ ነው በረካ ይሆኑ የሚያሰጠን አላለ ነው። መጀመሪያ ብለን መረቅ ዝማል ማን የበላ ሜኪ አያችሁ አለ። በዛ ላይ ደግሞ ሜኪ አሁን ደግሞ ምንድን ነው ያለ ስሙ ዱሬሳ ነው ሪሳ ምናምን ምናምን የሚል እና የኦሮሞ ስም ነው። እዚህ ጋር ኦሮሞ ሆነ አማራ ሆነ ምን ሆነ መደበቅ፣ መዋሸት፣ በማንነት ማፈር ምን አስፈለገ? እና ጎንደሬ ነኝ የሚል ልጅ ምናምን ጎንደሬ እያለ የሚሰራው ነገር ሁሉ ውሸት። ከዛ ምን አለ አባቴ ጎንደሬ ነው። አሁን ደግሞ ማስረጃ ሲወጣ መብረቁ ጉዱን አውጥቷል። ከዛ አይ አባቴ ጎንደሬ ነው፣ እናቴ ኦሮሞ ናት አለ። በእናቱም ይሁን በአባቱም ይሁን ምንም ችግር የለም ኦሮሞን ቢሆን ሰው መርጦ አይወለድም። ከማንኛውም ብሄር ሁላችን ሀበሻ ግን ኢትዮጵያዊ ነን። ኦሮሞ ሆነ አማራ ሆነ ትግሬ ሆነ ምን ኢትዮጵያዊ በመሆናችን ብቻ ኮንፊደንስ ኖሮን ልንኖር ይገባል እንጂ በጎንደሬነት፣ በኦሮሞነት፣ በማንነት፣ በመንድነት፣ በምንነት መተናፈር፣ መደባበቅ አያስፈልግም። ና ሚኪ በጣም አጭበርባሪ ና ሌባ ሰው ነው ማለት ነው። ብዙ ነጥቦች ተይዘዋል። ብዙዎች እያዋረዱት ነው። እና ለእርዳታ የሚሰበሰበውን ገንዘብ ሁሉ ባለ ሁለት መኪና ባለ ሁለት ቤት ነው ሚኪ ማለት ነው። ቤት አለው መኪና አለው የተለያየ ነገሮች አሉት። ያ ሁሉ በእህትና በወንድሙ ስም ያደረገ ንብረቱ ባጠቃላይ ሚኪ ማለት ነው። ይሄ ማለት ከእርዳታ መቶ ስጥ ሲባል አስቡት፣ ስልሳ ሺህ ወስዶ ለእነዚህ ግማሽ እንኳን ሀምሳ ወስዶ እንኳን ሀምሳውን እንኳን ሀያ አምስት ሀያ አምስት

በላሙ ልጭ አድርጋ ሰድበዋለች። እንግዲህ ሰሞኑ አበሱ ላይ የተወረደበት ስራው ነው። አንደኛ ብሄር መደበቅ ምን አስፈለገ? ሲጀምር ኢትዮጵያዊ ነኝ አይበቃንም እንዴ? ጎንደሬ ነኝ፣ ጎጃሜ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ እንትን ነኝ፣ እንትን ነኝ፣ ጉራጌ ነኝ፣ ምን አስፈለገ? ዘርን እንትንን፣ ብሄርን መጥቀስ ምን አስፈለገ? ሰው በኢትዮጵያዊነት በሆን መሆን ብቻ አይበቃንም? እና ይሄ ማጭበርበሩ በጣም ያስጠላል። ብዙ ነገር ሌባ ነው ለጥቅም። የማሀሌት እናት ግን በጣም ያሳዝናል። ቅስማቸው ተሰብሮ ተባርዶ በዚህ ልክ ያሳፍራል።